ሰላም ሰላም፣ እንዴት ናችሁ? ይህ የጮራ ዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ ያላረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ የምናነሳው በተለይ በስራ ቦታችን ላይ ልናደርጋቸው የሚገቡን ጥንቃቄ ወይም ደግሞ ላናደርጋቸው የሚገቡን ሶስት ጉዳዮችን እናነሳለን። የእናንተንም ተሞክሮ ብታጋሩኝ ደስ ይለኛል። አንዳንዴ የምንላቸው ጉዳዮች እኛ ካለንበት አካባቢ ወይም እዛ ባለው ሁኔታ ላይገጣጠሙ ይችል ይሆናል። ግን አብዛኛውን ጊዜ እነዚህን ጉዳዮች ብናደርጋቸው መልካም ነው የሚሉትን ልናነሳን ወደር ነው። በመጀመሪያ በፍጹም የስራ ባልደረቦቻችሁን ሁሉ ጓደኛችሁ አድርጋችሁ አታስቡ። በፍጹም ለስራ ባልደረባችሁ የግል ሚስጥራችሁን አታካፍሉ። በምትሰሩበት መስሪያ ቤት አሰራርና ፖሊሲ ባትስማሙበት እንኳን በፍጹም ለስራ ባልደረባችሁ አትንገሩ። ምን ሊያጋጥመን እንደሚችል እናውቀዋለን አይደል? ብዙዎቻችን አንዳንዴ እውነትም የእኛ ባልደረባ ናቸው ወይም የልብ ጓደኞቻችን ናቸው ብለን ስራ ላይ ሌላ ነገር ሲያደርጉ እናያለን። ከዛ እንጎዳለን። ሰው ላለማመን እንሞክራለን። ስለዚህ እነዚህም በጥንቃቄ እንድናይ ይረዳናል ማለት ነው። የስራ ቦታችን ማለት ለራሳችሁ ለሰራችሁ ስራ የሚከፈልበት ቦታ ነውና ስለሆነም ስራችሁን ስሩ፣ ክፍያችሁን ውሰዱ፣ ወደ ቤታችሁ። አለቀ በስራ ቦታችሁ የግድ የቅርብ ጓደኛ መመስረት አይጠበቅባችሁም። ስራችሁን አክብሩ። በምትችሉት አቅም ምርጥ አድርጋችሁ የተሰጣችሁን ኃላፊነት ተወጡ። እንዲህ ማድረጋችሁ ለብዙ ነገር ይጠቅማችኋል። አንደኛ ከተቀጠራችሁበት ቦታ ወጥታችሁ በራሳችሁ ለመስራት ትችሉ ዘንድ የራሳችሁ ውሳኔ ብቻ ትጠቀማላችሁ በነፃነት እንድታደርጉት፣ እንዲሁም ደግሞ የሌሎችን ይሁንታ እንዳትጠይቁና በራሳችሁ የምትተማመኑ እንድትሆኑ ያደርጋችኋል ሁለተኛው በጓደኝነት በቤተሰባዊነት ቅርርብ ምክንያት መስሪያ ቤታችሁ እንደምቾት ቀጠና በመቁጠር ከለመዳችሁት ቦታ እንዳትወጡ የሚያደርጋችሁ ወጥመር ትሰብራላችሁ። አንዳንዴ አካባቢውን ወደን ከዚህ ብሄድ እንደው ይመቸኝ ይሆን እንዴት አባቴ ያድርግ ይወጣለሁ ብለን ብዙዎቻችን እናስባለን፣ አደለ። ግን እንዳታደርጉ ይጠቅማችኋል ማለት ነው። በስራ ቦታችሁ ውስጥ በሚመጡ የሀላፊነት ውድድሮች፣ ስኮላርሺፖች፣ እድገቶችን ለመሳተፍ ግንባር ቀደም ተወዳዳሪ ለመሆን በችሎታችሁና በስራችሁ ብቻ ለመወዳደር ያስችላችኋል ይህም ብዙ ሰው ጋር እንግዲህ ዝምድናን በፈጠርናቸው ቁጥር ቤተሰባዊነት ስለሚሰማችሁ በይሉኝታ እድሎችን አሳልፋችሁ ለሌሎች እንድሰጡ ያግዛችኋል ማለት ነው። ስለዚህ አሁን ቅድም ካነሳነው ውስጥ እነዚህን ነገሮች እንዳናደርግ ያደርገናል። ምክንያቱም በጣም ቤተሰባዊነት፣ ጓደኝነት ሲኖር በቃ እንዴት ብዬ ወይሱ ይለፍ ወይሱ አትለፍ እንላለን። ይህ ተገቢ አይደለም። በመስሪያ ቤታችን ውስጥ እንግዲህ በሚፈጠሩ ኪሳራዎች፣ ጥፋቶች፣ የስራ ውድቀቶች አብራችሁ ተጠያቂ እንዳትሆኑ ያደርጋል። ይህ ማለት በመስሪያ ቤታችሁ ውስጥ በሚደርሱ ማንኛውም ጥፋቶች ቤተሰባዊና ቅርርብ በመኖር ብቻ ለሚደርሱ ጥፋቶች አብራችሁ ተሳታፊዎች ወይም ደግሞ ተወቃሾች ስለምትሆኑ ስራችሁ ላይ ብቻ ማተኮራችሁንና ብዙ ቅርርብ አለመፍጠራችሁን አብሮ ከመፈረጅ ብሎም ከመቀጣት ያድናቸዋል። ስለዚህ እናንተ ኃላፊነታችሁን ብቻ መወጣት ነው የሚያስፈልጋቸው ማለት ነው። በስራ ቦታችሁ ውስጥ እምቢ አይሆነኝም የሚለውን አቋም ማንጸባረቅ እንድትችሉና በራስ መተማመን የራሳችን አቋም እንድናንጸባረቅ ያደርገናል። ይህ ማለት በጣም ከነዛ ሰዎች ጋር የምንቀራረብ ከስራ ባልደረቦቻችን የምንቀራረብ ቤተሰባዊ አይነት ስሜት ከሆነ ግን እሺ እናንተ ያላችሁት ይሁን ብለን እንድንቀበል ያደርገናል። ይህ ግን አሁን ያላቸው ጉዳዮች ግን ባናድርጋቸው ጥሩ የሚሆነው ግን እምቢ አይሆንም በፍጹም ይህ ልክ አይደለም ብለን እንድንሞግት ይረዳናል ማለት ነው። ከሌሎች ወገን ወይም ደግሞ ከምንደግፈው ወገን እንዳንሆን ያግዘናል ማለት ነው። ሐሜተኝነት፣ ጭፍን ጥላቻ፣ ጭፍን ፍርጃ፣ አግላይነት እንደ ቀላል ነገር እንዳንን ለማመዱ ያደርገናል። ለምሳሌ እዚህ ጋር ብናየው ብዙዎቻችን መጀመሪያ አዲስ መሆነን ስንቀጠር የሆኑ ጓደኛ እንፈልጋለን፣ አይደል? አብሮ እንዲሆን የሚሆንልን እንፈልጋለን። አካባቢው እንዲያለማመደን እና እነሱ የሚሰጡንም መረጃ ይዘን ነው፣ አደለ? ብዙ ጊዜ ምንፈርጃው ምንጠላው አካሌ እንዲህ ነው፣ እንደዚህ ሆነ፣ እንደዚህ ያደረገ ብለን የምንለው። ስለዚህ ብዙዎቻችን ያንን ነገር ከማድረግ እንድንቆጠብ ያደርገናል። አንድን ነገር ስንጠላ በምክንያት የሆነ ነገር ስናማን በምክንያት መሆን አለበት። የሐሜት ጥሩ ባይኖርም እነዚህን በጋራ ስንሆን ግን ሁላችንም ለውድቀት ራሳችን ስለምንዳርግ አስፈላጊ አይደለም። በተለይ የጭፍን ጥላቻ ሳናቀው ሰውን በነገሩን ብቻ ተቀብለን እንሄድና ያን ሰው ስናየው ሌላ ሰው በፍጹም ከገመት ነው ከተወራ ልብ ውጭ ይሆንና ጌታዊ ይቅር በለን ማለት እስከምንደርስ ሊያደርገን ስለሚችል ከነዚህ ሁሉ እንድንጠነቀቅ እነዚህን ሶስት መሰረታዊ የሆኑ ስህተቶችን በፍጹም በስራ ቦታችን ላይ ባናደርጋቸው ይመከራሉ ማለት ነው። እናንተም ተሞክሯችሁን አጋሩን። ይህ ማለት ግን በጣም ጥሩ መልካም የሆኑ ሰዎች አሉ፣ ከእነሱ የምንወስዳቸው የስራ ልምዶች አሉ። በጣም በቃ ስራቸው ጥብ ማይል ሰዎች አሉ። የእነሱን ግን በበልጠት በደንብ ከእነሱ መማር ያስፈልገናል። መልካም መልካሙን መውሰድ መጥፎ መጥፎውን ግን ማስወገድ ይጠበቅብናል ማለት ነው። እና ኮመንት ላይ ጻፉልን፣ የእናንተን ተሞክሮ ደሞ አጋሩን።